ቴሌግራም ጉድ ሰርቶናል። እንግዲህ ቴሌግራም በአንድ ወር ውስጥ የእናንተን ቴሌግራም አካውንታችሁን መዝጋት ጀምሯል። ወይንም ቴሌግራም ቻይናል ብዙ ወይ ብዙ ተከታይ ያለው የቴሌግራም ቻይናል ካለ ያንም ታጡታላችሁ ማለት ነው። እንግዲህ እዚህ ጋር 24 መንዝ፣ 15 መንዝ፣ 2 መንዝ ወይ እስከ አንድ መንዝ እስከ አንድ መንዝ እስከ አንድ ወር ድረስ እዚህ ጋር ይላል። እንደዚህ ካደረጋችሁት ቴሌግራማችሁን ታጡታላችሁ። ይሄም ደግሞ አፕዴት የተደረገ ነው። ይህን ስላችሁ እየቀለድኩ አይደለም። ምናልባት እንደ ቀልድ የምታዩት ብዙ አላችሁ። ይህን ነገር የኮመንቱ ላይ ጽፉልኝ ትችላላችሁ። ነገር ግን አሁን ስቴፕ ባይ ስቴፕ አሳያችኋለሁኝ ማለት ነው። እንግዲህ ወደዚህ ከወጣችሁ በኋላ ወደ ቴሌግራም እንገባለን። ወደ ቴሌግራም ከገባም በኋላ እኔ ለአንድ ወር አደረግኩት። ከዛ እዚህ ጋር አሁን የኔ ቃናተች የታለ የቴሌግራም ቻይነሌ ይሄን መሰለ ቻናል እስከ አንድ ወር ድረስ ቴሌግራም ላይ ሳልገባ ስቀር ወይ የሆነ ችግር አጋጥሞኝ የሆነ ነገር ወይ አጋጥሞኝ ከቀረው ቀጥታ ቴሌግራም ቻናሌንም አካውንቴንም አጥሯለሁ ማለት ነው። ስለዚህ አሁን ይሄንን እንዴት እንደምናስተካክልና መፍትሄ እንዴት እንደምሰጣችሁ በዚህ ቪዲዮ ትመለከታላችሁ ማለት ነው። ለዚህ ቻይነል አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ያላወቃችሁኝ ካላችሁ ከቃናታች ፋሪስ እባላለሁ። ላይክ ና ሼር ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አይነት ጠቃሚ ጠቃሚ የቴክ ጠቃሚ ጠቃሚ ቪዲዮዎችን የምሰጣችሁ ፋሪስ ነኝ። ስለዚህ አሁን ወደ ጉዳያችን ሄዳል። እንዴት እንደምናስተካክል ላሳያችሁ። ወደዚህ ከወጣን በኋላ እዚ ጋር መጣ ያለችኋን ሶስት መስመሯን አንድ ጊዜ ወይም ሶስት ነጥብጣዋን ክሊክ ታደረጋላችሁ። ልክ ክሊክ ካረጋችሁ በኋላ ሴቲንግ የሚለውን ክሊክ ታደረጋላችሁ። ሴቲንግ የሚለውን ክሊክ ካረጋችሁ በኋላ እዚ ጋር ፕራይቬሲ ኤንድ ሴኩሪቲ የሚለውን ክሊክ ታደረጋላችሁ። ክሊክ ካደረጋችሁት በኋላ እዚ ጋር የተለያዩ ነገሮች ይመጡላችኋል። ወደ ስክሮን ስክሮ ታደርጉና እንደምትመለከቱት እዚጋ እዚ ጋ ይኸው አይፒኤዌ ፎር ይላል። ስለዚህ ይህን ክሊክ አድርጉት። አንዴ ክሊክ ካረጋችሁት በኋላ እዚ ጋ ዋን መንት ስሪ መንት እንዲሁም ደግሞ ስድስት ወር አስራ ሁለት ወር ምናምን ምናምን ይላል። ስለዚህ እዚ ጋ አሁን ለአንድ ወር ነው ያደረኩት እኔ። አንድ ወር አርጌው በሆነ ወይም በሆነ ችግር አጋጥሞኝ ቴሌግራም ላይ ሳልገባ ብቀር ወይም ስልኪው ነገር ሆኖ ይሄ ቴሌግራም አካውንት ከነ ቻይና ያሉት ቴሌግራም ይደልተዋል ማለት ነው። ስለዚህ ይሄን እንዴት እንደምታስተካክሉ ላሳያችሁ። እዚህ ጋር ስሪ መንዝም ምናምንም አታርጉት። ቀጥታ ትሄዱና ለሁለት ዓመት ትቀጥሩታላችሁ። ይኸው ከታች እዚህ ጋር አይታችኋ ቱዌንቲ ፎር መንዝ ይላል። 24 መንዝ የሚለውን ክሊክ አድርጋችሁ ታስተካክላላችሁ ከዚህ በኋላ ይው ለሁለት ዓመት አደረጋችሁት ማለት ነው። መቼም እስከ ሁለት ዓመት ድረስ በሰው ስልክም ትገባላችሁ ብዬ ተስፋ አድርጋለሁ። ለሆነ ነገር ይቸግራችሁ ይችላል። ስለዚህ እኔ እንደማስበው ከሆነ እንደኔ ከሆነ ብዙ ሰዎች ቴሌግራም ፕራይቬት ቻናል ላይ ወይም ፕራይቬት ግሩፕ ላይ ነው የተለያዩ ዶክመንቶችን እንደኔ ታስቀምጣላችሁ። ስለዚህ ለዚህም ነው ብላችሁ አስተካክሉና ከዚህ ጀምሮ አሁን ይሄ ነገር ካመለጣችሁ በቃ መለጣችሁ ነው ማለት ነው። ጋይስ እንግዲህ የዛሬ ቪዲዮ ይሄን ይመስላል ማለት ነው በሌላ በምርጥ ቪዲዮ እስከምንገናኝ፣ እንደዚህ ጠቃሚ ጠቃሚ ቴክ ቪዲዮዎችን ከቃናታች ታገኛላችሁ። ላይክ፣ ሼር ሰብስክራይብ መደረግ እንዳይረሳ። ባባይ፣ ይመቻችሁ፣ ፒስ።